በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳያን የተባላችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመ ብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከዚህ በመቀጠል እግዚአብሔር ቢረዳን የጻድቁ አባታችን አቡነ አረጋዊ ጻድቅ የእሳቸውን መልክ አቀርባለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁም እናሳስባለን። አገልግሎት የጋራ ስለሆነ ማለት ነው። ይህን ጸሎት ደግሞ በየትኛውም ሰዓት በልታችሁም ሳበሉም በማይመች ቦታ ሁሉ እንድትሰሙ እንድትባረኩበት ወደ እናንተ እያቀረብን ነው። የክርስቶስ ቤተሰቦች፣ በስም አቦ ወሎ እንፈስ ቅዱስ አዶ አምላክ። ሰላምንና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነፃነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውንልኝ፣ ልቦኔንም ከሀኬትም አንቀው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛ አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ሰላም ለስዕር ተ ርእስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፈ የራስ ፀጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ የጠላት የራስ እንደ ዱር ሸንበቆ ይድቀቅ። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራነብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዐይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ እንዳሜንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ ጻድቁ አባታችን አምኖ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤ ሳርገኝ አሳርገኝ በታላቅ ማይበር ማይል ከፍ ከፍ አድርገኝ። ሰላም ለአእናፊከም ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያቸው የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቁ አባታችን አቡነ አረጋዊ ሆይ፣ አውሬ ዲያብሎስ በመርዛማ ጥርሶቹ አቆሶ አስሎኛልና በአማላጅነት ከደዌ ፈውስ አድንኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን የተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅልቦናን አድለኝ፣ የማይጎድል ሙሉ እውቀትንም ስጠኝ። ሰላም ለአስናኒከ እንደ አናቁ የልብ ጌጦች ደስ የሚሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ፣ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋር የተዋኸደ የከበረች ቃልህና ከወይን ይልቅ የክርስቶስ ጥዕመ ፍቅሩን ለቀመሰ ግሮሮ ሰላምታ የሚገባ ትሩፈ ምግባር ነብዬ ሴሎ ዮሐንስ አረጋዊ ሆይ ሰማይ የእለ የአየኸውን ህቡ ሚስጥር ሚስጥራትን እስኪ ንገረኝ፣ እስኪ ግለጽልን። ሰላም ለከሳደከ የቅድስናን ሀብል ለአሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በምስራቅ የተገኘ ፀሐይ፣ ጻድቁ አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አበራ በህሊናዬ ውስጥም ሰላምንና አርቅን አሳድርብን። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጹሃ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናችንን ተቀብለ ትካዜን የሚያስረሳ ሐዘንን፣ የሚያረቅ ደስታን አድለን። ሰላም ለእንግድአከ የከበረ ደረትህን በየጊዜው ሳመሰግን በልቤ ሃሳብ ልክም ሰላምታን የማቀርብልህም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶችን የመታሰቢያ ግን ከንቱ ይሆን ዘንድ አጥፋው። ሰላም ለአእዳዊከ፣ በቀራንዮ እንደ ተተከለው የበረ እጸ መስቀል የበረ እጸ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን በአበዛም ምግባሬን ሳዝመረምር ወደ ቅንና መልካም ስራ መልሰኝ። ሰላም ለመዛሪኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክብርህን ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክቡር ከተጠሩ ጻድቃን ጋራ ተላ ደስታን በአለበት በዚያ መንግስተ ሰማያት እንኖር ዘንድ አማልደን። ሰላም ለእመታት ይከ የዕጣን መሥዋዕትን ያሳረጉ ዘንድ የከበረ ጽንሃ ማጠንት ከቅዱስ መሀል እጅህ ጋራ በአንድነት ለያዙ ስንዝር ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ሃያል ጻድቁ አማላጃችን አቡነ አረጋዊ ሆይ፣ አምሳያ የሌለው የጸጋን ሽልማት ተሸልመኝ በንጹህ አማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብኢከ ካስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር የተሞላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልን ፀሐይ አባታችን አቡነ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጻድቅ ብለ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተሞላ ጽሩያ ወርቅ ልቦና ሰላምታ የሚገባ የጽሑፉም እምነት መገኛ አብርሃም ጻድቆ አባታችን አቡነ አረጋዊ ሆይ ፈጣሪው የአገልጋዩን የያይቆብን ይሁና እንደወደደለት ወደደለት በደል የሌለብኝ በደል የሌለብን እኔን እኛን ሁላችን ወዳጆችን በአማላጅነትህ እርዳን። ሰላም ለኩልያቲከም ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉ ጻድቁ አባታችን አቡነ አረጋዊ ሆይ በክርስቲያን መንጋ አንዱ የሆኑ እኔ በምግባር ደክም ያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ እንቁ ለአጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ አንተን በወደድኩ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እኖ ፍቅርህ በህሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ ራስ ወርቅህ ውስጥ ረቂቅ ለሆነ ክቡር ህንብርትህም ሰላምታ የሚገባህ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከፍ ከክፉ የሞት ኃይን የተሰውረ ተሰውርሃልና የኬልቄዮ ልጅ ነቢዩ ኤርሚያስ ወዳጅ የተመረጥክ ነህ። ሰላም ለሐቄከ ንጹሐ መላእክት ስለመታጠቂያ ፈንታ የትዕግሥት ማሰሪያ ትጥቅ ለሆነለት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅዱስ ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። ሰላም ለአቆ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ደግነኛም እነሱን ለመሰሉ ጉልበቶችህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት እየሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአእጋሪከ፣ በሕግና ስርዓት ስፍራ ከተዞሮች ከተረከዞች ጋር ለጸኑ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በለዓም ካለማስተዋሉም የተነሳ እህያው እንደ ገሰጸችውን በላምን በለአምን አህያው እንደ ገሰጸችው ክፋትንና ተንኮልን የተመለሱ የተላበሱም ጠላቶቻችንን ሁሉ አንተ ገስጸልን። ሰላም ለመከየድከ በፍቅረ ቀንበር ፈጽመው ያዩ ጊንጥ ዲያብሎስን ራስ ራሱን ይቀጠቅጡ ዘንድ ሥልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ የጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግነዋል። ሰላም ለአጻባ እግርከ የኀጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋህዱ የእግር ጣቶች ሰላምታ የሚገባ የቅዱስ ቤተ ክርስቲያን ርዕስ ማኅበር ክቡር የሆን ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናውን ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አቡነ አረጋዊ ሆይ፣ ቀድሞ እርያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተወጋጅ የጥፋት ባህር ውስጥ አስጥማቸው። ሰላም ለከብቶት ከአምሳለ ነቢያት ክልኤቱ እግዚአብሔር አምላክ አንተን መርጧሃልና እንደ ሁለቱ ነቢያት ለተከወነ መሰውርህ ሰላምታ የሚገባ ደግ የታመንከ አገልጋይ አባታችን ቅዱስ አቡነ አረጋዊ ሆይ በአስሩ አህጉር ተሹመ መከራ ላይ የተቀበልክ አምስቱን አንተ አይደለህምን? ሰላም ለታ ሃብ ሆትከ ሃበ እያምረ መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከወነ መሰውር ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኔን እኛን ሁላችን መጎብኘትን ቸል አትበል። ከመልክዕ ሞት አይንም በመጃ ሰውረን በምልጃህም ሰውረን ናሁ አቅረብኩ አማሀ መሀሌተ ንስቴተ የሰውነቴን ሃዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክህ ገናንነት ምስጋና እየሰጠው ኖ ይህን ትንሽ የእጅ መንሻ አቀረብኩል። ነገር ግን የተመኘሁትን ዋጋ ላጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ፣ ለዘላለሙ አሜን። አቤቱ የጻድቁ አባታችን አቡነ አረጋዊ አምላክ ሆይ ከመከራ ስጋ፣ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ እኔንና እኛ ሁላችን እዚህ የተሰበሰብከው የተሰበሰብነውን ጠብቀን ይቀርበለን ከጻድቁ በረከትን ረድኤትን በእኔ በደካማው ላይና እዚህ በተሰበሰብ በተሰበሰብነው ሕዝበ ክርስቲያን ላይ አውልብን፣ አሳደረብን። ለሀገራችንም ሰላሙን ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ይቅርበልን፣ ማረን፣ ተዘከርን። ክፉ የሚያስብብን ክፉ አሳቢን ክፉ አላሚን ሁሉ ከኛ አርቅልን። ከታሰርንበት እስራትም በጻድቁ በአቡነ አረጋዊ ስም ፍታን። ይቅርበለን። ያቀረብነውን ጸሎት ልመናችን ከደመና በታች እንዳይውልብን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ትቀበለን ዘንድ በአንድነቱንን ቅዱስ የሆነውን ገናና የሆነውን ስምን አባታችን ይንበል። አባታችን ሆይ በሰማያት የምትኖር ስሜ ይቀደስ፣ መንግስት ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደል ኒገር እንደምንል፣ አቤቱ ረፈትን አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶቹ ልትለይተሽ አንቺ የተባረክሽ ነሽ። የማይጸነሽ ብረ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነው እና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለሚኝልን ኃጢአታችን ያስተሰሪን ዘ ለዘላለሙ አሜን። ምስጋና የሆን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የጻድቁ አባታችን አቡነ አረጋዊ ቤተሰቦች፣ ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሼር ያላረጋችሁ ሼር እያረጋችሁ እንዲሁም ደግሞ አገልግሎቱ ዩቲዩብ ሼር እንዲያደርግልን እናንተው ላይክ ስታደርጉ በላይኩ ልክ ዩቲዩብ ወደ ተለያየ ዓለማት ያደርስልናልና እባካችሁን ላይክ አድርጉ። ምክንያቱም ይሄን ቪዲዮ 5000 10000 20000 ላይም ከዛም በላይ ያዩታልና ላይክ እየረሳን ነውና እባካችሁን ላይክ ማድረግን አትርሱ። ላሉ አመሰግናለሁ።